ሰላም ውድ አድናቆት ሽ ቤተሰቦች እንዴት ናቸው? አድናቆት ክፍለ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። እንደምታውቁት እንደምታውቁት እዚህ ጋ ጥያቄዎቻችሁን እየመለስኩላችሁ ነው። ስለዚህ አሁንም አንድ ጥያቄ ተጠይቄያለሁ። እሱን መልስላችኋለሁ ማለት ነው። ጥያቄው የተጠየቁት ቲክቶክ ላይ ነው። ጥያቄው እዚህ ጋ የምትመለከቱት ነው። ኤክሴል ላይ ነው የተጠየቁት። ለምሳሌ አንድ ላይ ከና አያት ስም የተጻፈ ቢኖር እና ኤ ላይ ስም ብቻ ቢ ላይ የአባት እንደዚሁም ደግሞ ሲ ላይ የአያት ማድረግ ብንፈልግ ነው የሚለው ጥያቄ። እሱን መልሳለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ እንደዚሁም ይህም ቪዲዮ ላይክ በማድረግ ቻናል ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ሳምፕል እዚህ ጋር የምታዩዋቸውን ስሞች ለማስገባት ሞክር ያለው እነዚህን ነው እንትን የምንለው፣ የተለያዩ መንገዶች አሉ። ሁለት ቀላል መንገዶችን ላሳያችሁ። የመጀመሪያው ምንድን ነው ለምሳሌ እዚህ ጋር ጆን ሚካኤል ስሚዝ ይላል። ለማውጣት ከፈለግኩኝ ፈርስት ኔሙን ማለት ነው ጆን ብዬ ጽፋለው። የመጀመሪያው ቀጥዬ ደግሞ ሁለተኛውን ስም መጻፍ ገና ስጀምር እንደምታዩት ዝግጁ ሆኗል። ይሞላልኝ ማለት ነው። ኢንተር ማለት ብቻ ነው የሚጠበቅብኝ። ኢንተር ብል ሌሎቹን ወዲያውም ሞላልኝ። እዚህ ጋር ደግሞ ልምጣና ሚካኤል ብዬ መጽሐፍ ልጀምርለት አፍኩኝ። ከዛ እዚህ ጋር እመጣለው። አሁንም እንደምታዩት ሌሎቹ ዝግጁ ሆነዋል። ኢንተር እላለው። ላስት ኔም የመጨረሻው ደግሞ ስሚዝ ነው። ስለዚህ ስሚዝ ላለው። ቀጥዬ ደግሞ እዚህ ጋር እመጣና ጆንሰን ብዬ ለመጻፍ እሞክራለሁ። ወይም ስጀምር በአንድ የመጣ ኢንተር ብለው እንደዚህ ግጥም ያደርግልኛል። ይሄ የመጀመሪያው መንገድ ነው ማለት ነው። በተመሳሳይ ሌላ አማራጭ ደግሞ ከፈለጋችሁን ማድረግ ይቻላል እዚህ ጋ ጆን ብላችሁ ጽፋላችሁ የምናንተ የራሳችሁን ስም ማለት ነው። ቀጥላችሁ እዚጋ ትመጡና ኮንትሮል ኢን ስትነኩ ባንዴ ይሞላላችኋል ማለት ነው። ኮንትሮል ዚጋ አለች ኢ ደግሞ ዚጋ አለችላችሁ ባንዴ ከዛ ግጥም ያደርግላችኋል። ሚድል ኔሙንም በተመሳሳይ እዚጋ እንጽፍለታለን የመጀመሪያው ከዛ እዚህ ጋ መተን ኮንትሮል ኢ መንካት ወይም ደግሞ ፍላሽ ፊል ማለትም ትችላላችሁ። እዚህ ጋ ትመጡና ከላይ እዚህ ጋ ምትይዋት ፍላሽ ፊልም ትላለች። እዚህም ብትነኩ ይሞላላችኋል ሾርትከት መጠቀም ካልፈለጋችሁ ማለት ነው። የመጨረሻው ደግሞ ስሚዝ ነው። ከዛ እዚህ ጋር መጣና ኮንትሮል ኢነ ካለው በአንዴ ባንዴ ሞላልኝ። አማርኛው ላይም በተመሳሳይ ነው። ምናልባት አሁን ይሄኛው ስጽፉ ከስር ሰጀስት ካላደረጋችሁ በፍላሽ ፊል መጨረስ ትችላላችሁ። ይህንን ወደ አማርኛ ልቀይረውና መጀመሪያ አበበ ብዬ ጻፍኩኝ። ሌላውን እንዲሞላልኝ ኮንትሮል ኢነ ካለው ቀጣዮቹ እንዳለሞላቸው፣ የአባት ስም ጋር ልምጣና ደግሞ አለማየውን ላስገባ አለማየው አልኩት እዚህ ጋር ኮንትሮል ኢ እንደምታውት ሞላልኝ። ያት ስምቀረኝ አሁን ደግሞ ከበደረው እዚህ ጋር ያለው እዚች ጋር መጣና ኮንትሮል ኢ ካለው ባንዴ ሞላልኝ ማለት ነው። ቪዲዮ ከተመቻችሁና በከታይም ዲያኔ ቪዲዮዎችን ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁን። ጥያቄም ካላችሁ አያይዛችሁ መጠየቅ ትችላላችሁ። ከላይ ኢንዲስክሪፕሽን ላይ የምትታወቁት ቪዲዮዎች አሉ። እነሱም ተውጋብስኳችሁ። አመሰግናለሁ። በጣም ቻው